ሰላም ጤና ይስጥልን እንደምናላችሁ፣ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አ በበግደ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አ በበግደ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉና በቤተሰብነት ተቀላቀሉን። የደውል ምልክቱን ተጭናችሁ አዳዲስ ስፖርታዊ መረጃ ችን ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል አሁንም ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን በዚህ ሰዓት ዳገም እናንተን ስላገኘናችሁ እጅግ በጣም ደስ ብሎናል የሰዓቱ ዋነኛ ትኩረታችን የተለያዩ ክለቦችን የተለያዩ ተጫዋቾችን የተመለከቱ አዳዲስ ስፖርታዊ መረጃዎችን ለናንተ መንገር ነው ከአርሰናል እንጀምራለን ሁላችሁም እንደምታውቁት እንግዲህ የሳምንቱ መጨረሻ ላይ የእንግሊዝ የፕሪሚየር ሊግ ጨዋታዎች ከኢንተርናሽናል ብሬክ በኋላ አልተደረገም ይልቁንም የተወሰኑ የእንግሊዝ ፕሪሚየር ሊግ ክለቦች የኤፍ ኤ ካፕ ጨዋታዎቻቸውን አድርገዋል ነገር ግን ከነገ ጀምሮ ደግሞ የፕሪሚየር ሊጉ ጨዋታዎች ቀጥለው ይከናወናሉ። እነዚህን የማክሰኞ የረቡ እና ተከታታይ ቀናት ላይ የሚደረጉትን የፕሪሚየር ሊጉን ጨዋታዎች በተመለከተ ጋዜጠኞችን አግኝተው ነበር። የተለያዩ ክለብ አሰልጣኞች ከነዚህ ከጋዜጠኞች ጋር ቃለምልልስ ካደረጉ ወይም ፕሬስ ኮንፈረንስ አቴንድ ካደረጉ አሰልጣኞች መካከል የአርሰናሉ አሰልጣኝ አርቴታ አንደኛው ነው። እና አርቴታ በዚህ ጋዜጣዊ መግለጫ ላይ የተለያዩ ሀሳቦችን አንስቷል የተለያዩ ጉዳዮችን ተናግሯል ከተናገራቸው ወይም በአርቴታ ትኩረት ከተሰጣቸው እና የሚዲያውን ትኩረት ከሳቡት ጉዳዮች መካከል ሁለቱን በዚህ ሰዓት ለእናንተ ለማጋራት ሌላውን ደግሞ በነገ ፕሮግራማችን ላይ የተለያዩ ሀሳቦችን ልንለዋወጥበት እንችላለን። የመጀመሪያው ቡካዮ ሳካ ለጨዋታ ዝግጁ ነው የሚለውን ነገር አርቴታ አሁን አረጋግጧል። ከዚህ በኋላ ቡካዮ ሳካ ከአርሰናል ጋር ጨዋታውን ማድረግ ይጀምራል። የተወሰነ ቀናት በፊት ለሪያል ማድሪድ እና ለአርሰናል የአውሮፓ ቻምፒዮንስ ሊግ ጨዋታ ይደርሳል የሚል ነበረ መነጋገሪያ የነበረው። አሁን ግን ዛሬ በነበረው ጋዜጣዊ መግለጫ ላይ አርቴታ አረጋግጦ እንደተናገረው ቡካዮ ሳካ ምናልባትም በነገው የአርሰናልና የፉልሃም ጨዋታ ላይ የመጀመሪያ ተሰላፊም ጭምር ሊሆን ይችላል ብሏል እና ይህንን እንደ በጣም በጎ ነገር እንደሚያየው ምክንያቱም በአርሰናል የዘንድሮ የውድድር ዓመት የውጤታማነት መቀዝቀዝ በተወሰነ ደረጃ ደጋፊዎቹ የሚፈልጉትን ያህል ውጤት ላለማምጣታቸው የአርቴታ ሀሳብ የተጎዱ ተጫዋቾች እንደ ምክንያትነት ይቆጠ ይፈጠራሉ ከነዚህ የተጎዱ ተጫዋቾች መካከል ደግሞ አንደኛው የቡድኑ ዋና የሚባለው የቡካዮሳካ ጉዳት ነው እና ቡካዮሳካ ከዚህ ከነገው ጨዋታ ጀምሮ የተሟላ አገልግሎትን መስጠት ይችላል ዝግጁ ነው ብሏል ይህንን የቡካዮ ሳካን የዝግጁነት ጉዳይ በተመለከተ ሲናገር አሁን ቡካዮሳካ ዝግጁ ነው አለ ግን በጣም አሪፉ ነገር ራሱ ቡካዮሳካ ለዚህ ጨዋታ ለመድረስ ወይም ከነገው ጨዋታ ጀምሮ የአርሰናልን ማሊያ ለብሶ እንደገና ወደ ሜዳ ለመግባት ምን ያህል ፑሽ እንዳደረገ ብታውቁ ብሏል። ነገሮች ቶሎ እንዲጠናቀቁ የማገገም ለጨዋታ ዝግጁ የመሆን ሂደቱ ላይ ፍጹም ፍጹም ኮሚትድ ነበረ ቡካዮ ሳካ። ስለዚህ ያንን ያህል ኮሚትድ ስለነበረ ወይም በዛን ያህል መጠን ኮሚትመንት ውስጥ ስለገባ ነው ቡካዮ ሳካ ለነገው ጨዋታ መድረስ የቻለው። ይሄ ማለት በአርሰናልና በሪያል ማድሪድ መካከል ከሚደረገው የቻምፒዮንስ ሊግ እጅግ ወሳኝ ከሚባለው ጨዋታ ቀደም ብሎ ቡካዮሳካ ለጨዋታ ዝግጁ መሆን መቻሉ በቃ ለአርሰናል በጣም ትልቅ ነገር ነው አርቴታንም እጅግ በከፍተኛ ደረጃ ያስደሰተ ለአርቴታን በጣም ከፍተኛ የሆነ ስሜትን የፈጠረ ጉዳይ ነው ስለዚህ የቡካዮሳካን መመለስ በተመለከተ ያነሳው ነገር አንድም እሱ ቡካዮሳካ ራሱ በጨዋታው ላይ ለመሳተፍ ጨዋታው ላይ መካተት ያደረገውን ጥረት በከፍተኛ አድናቆት ነው የገለጸው። ሁለተኛ ነገር ደግሞ መነሳት ያለበት ቡካዮሳካ ከአርሰናል ሌሎች ተጫዋቾች ጋር የሚኖረው ቅንጅት በቀሪዎቹ የአርሰናል ጉዳዮች ላይ የሚኖረውን ተጽዕኖም ጭምር አርቴታ በጣም እጅግ እጅግ በጣም ነው የሚያምንበት። ተጽዕኖ በጣም ከፍተኛ ነው። እኛን በከፍተኛ ደረጃ ያሻሽለናል፣ የቡድን ጓደኞቹ ላይ ከፍተኛ የሆነ የመሻሻልን ስሜት ሊፈጠር የሚችል ነው ብሏል እና ይሄ የመጀመሪያው ነገር ነው። ራሱ ቡካዮ ሳካ የነገው ጨዋታ ላይ መጫወት የሚችል እንዲሆን ትልቅ አስተዋጽኦ ያደረገ መሆኑ የመጀመሪያው ጉዳይ ነው። ሁለተኛው በአርቴታ የተገለጸው ነገር ሁሉም ነገር ላይ ጥንቃቄ ተደርጓል። እንግዲህ እንደምናስታውሰው ሀምስትሪንግ ነው ጉዳቱ። ጉዳቱ ሀምስትሪንግ ስለሆነ ቡካዮ ሳካ እንደገና መልሶ ሊጎዳ ይችላል ተመልሶ የጉዳትን ዜና ሊሰማ የሚችልበትን እድል ለማስቀረት በሁሉም ነገሮች ላይ ከፍተኛ ጥንቃቄ የተደረገበትና የጥንቃቄ ስራውም በጣም በጣም በጥሩ ሁኔታ የተከናወነ የባለሙያዎችን ሐሳብ ያከበረ የቡካዮ ሳካን ስሜት በሚገባና በጥልቅ የተከታተሉበት እንደሆነ ነው አርቴታ የተናገረው። ስለዚህ አሁን የማርኮስ ሲልቫን ፉልሃምን ለመግጠም በሚያደርጉት ጥራት ላይ ቡካዮ ሳካ ሙሉ በሙሉ ጤንነት አለው። ጤንነቱ ተመልሷል ብቻ ሳይሆን እንግዲህ የተለየ ነገር ካላጋጠመ በስተቀረ ይሄ የማገርሸት መልሶ የመታመም እንደገና ተጎዳ የሚባለውን ዜና እንዳንሰማው ለማድረግ ከፍተኛ የሚባለው ጥንቃቄ ተደርጓል። በዛም ረገድ ስኬታማ ነበርን የሚል አስተያየትን ነው የሰጠው። ሁላችሁም እንደምታስታውሱት እንግዲህ በታህሳስ ወር አካባቢ ነው ቡካዮ ሳካ የተጎዳው ከክሪስታል ፓላስ ጋር ሲጫወቱ እና አርሰናል አምስት ለአንድ ሲያሸንፍ፣ ያኔ ነው የሐምስትሪንግ ጉዳት ያጋጠመው። ከዛ በኋላ ቀዶ ጥገና ተሰራለት ከዛ በኋላ እንግዲህ ቡካዮ ሳካ ለረጅም ጊዜ ከሜዳ ራቀ። በነገራችን ላይ ቡካዮ ሳካ ማለት ለአርሰናል ቡካዮ ሳካ ማለት ለአርቴታ ምን ያህል ወሳኝ፣ ምን ያህል ተፈላጊና ተመራጭ ተጫዋች እንደሆነ ማየት ለሚፈልግ ሰው ተከታዮቹን የቁጥር መረጃዎች ማንሳት እንችላለን። የመጀመሪያው አርቴታ የአርሰናል አሰልጣኝ ከሆነበት ጊዜ ጀምሮ አርሰናል ቤት ውስጥ የተለያዩ ተጫዋቾች አሉ። ካሉ ተጫዋቾች አርቴታ የቡካዮ ሳካን ያህል ብዙ የመጫወትን እድል የሰጠው ተጫዋች የለም። በፕሪሚየር ሊጉ 176 የፕሪሚየር ሊግ ጨዋታዎችን በአርቴታ የአሰልጣኝነት ዘመን ቡካዮ ሳካ ለአርሰናል አድርጓል። አንደኛ ደረጃ ላይ ነው የሚቀመጠው። ብዙ ጎል በማግባትም የወሰድን እንደሆነ በፕሪሚየር ሊጉ ባለፉት የአርቴታ የአሰልጣኝነት ጊዜያቶች ውስጥ አንደኛ ብዙ ጎል ያገባው የአርሰናል ተጫዋች ቡካዮ ሳካ ነው። ሃምሳ ሁለት የፕሪሚየር ሊግ ጎሎችን አስቆጥረዋል። ለጎል የሚሆኑ ኳሶችን በመስጠት አሁንም አርቴታ አርሰናልን እንዲያሰለጥን ከተቀጠረበት ጊዜ አንስቶ ያለውን ቁጥር ብንወስድ 44 ደርሰዋል። ይህም አንደኛ ያደርገዋል። በፕሪሚየር ሊግ ብቻ ነው እያነሳ ያለ ነው። የግብ ዕድል መፍጠር 329 የግብ ዕድሎችን ፈጥሯል። በዚህም አንደኛ ነው። ወደ ግብ ሙከራዎችን ማድረግ በዚህም አንደኛ ነው። አራት መቶ አስር የግብ ሙከራዎችን አድርጓል። ስለዚህ የግብ ሙከራን በማድረግ አንደኛ የግብ ድል በመፍጠር ለግብ የሚሆን ኳስ በመስጠት ወይም አሲስት በማድረግ ከዛ በተጨማሪ የገባው ጎል ብዛት ብዙ ጨዋታዎች ላይ በመሳተፍ በእነዚህ ሁሉ ነገሮች ቡካዮ ሳካ በአርቴታ ዘመን በአርሰናል ቤት ካሉ ተጫዋቾች በሙሉ አንደኛው ነው። ይሄ ተጫዋች ነው ተመለሰ እያልን ያለ ነው። የዚህ ተጫዋች መመለስ ነው የተለየ የደስታ ስሜት የተለየ ጥሩ የሚባልን ስሜት ይፈጥራል። ቢፈጥርም ደግሞ ልንገረም አይገባም የምንለው እያንዳንዷ ጥንቃቄ ጉዳቱ ተመልሶ እንዳያገረሽ ከተደረገ ቡካዮ ሳካም እና አርሰናልም የአርሰናል ሕክምና ባለሙያዎችም ከፍተኛ ጥንቃቄ አድርገው ልጁን ከወዲሁ መጫወት ወደሚችልበት ደረጃ ካመጡት ቲ ሰክሰስ ለአርሰናል በጣም ጥሩ የሚባል ዜና ነው የሚሆነው ለአርሰናል ነው። ይሄ በዛሬው ጋዜጣዊ መግለጫ ላይ አርቴታ ከተናገራቸው ነገሮች መካከል አንደኛው ነው። ነገር ግን ስለ ቡካዮ ሳካ የተወሰኑ የቁጥር መረጃዎችን እንጨምር ብንል በዘንድሮ የውድድር አመት በሁሉም የውድድር አይነቶች በፕሪሚየር ሊጉም በኤፌ ካፑም በካራባው ካፑም በቻምፒዮንስ ሊጉም ማለት ነው። ቡካዮ ሳካ የግብ እድልን የግብ እድልን በመፍጠር ወይም የግብ ተሳትፎን በማድረግ የግብ ተሳትፎ ማለት ጎል በቀጥታ ማግባት፣ ለጎል የሚሆኑ ኳሶችን በመስጠት ይሄ ማለት ጎል ፕላስ አሲስት ማለት ነው። አንደኛ ነው። አሁንም ሀያ ሁለት አሉት። ዘጠኝ ጎል አግብቷል። አስራ ሶስት ለጎል የሚሆኑ ኳሶችን ሰጥቷል ተናግረዋል። ከሃቨርትስ 19 ሁለተኛ ነው። ሊያንድሮ ትሮሳርድ እና ዴክላን ራይስ በ13 ሶስተኛ ናቸው በጋራ እና ማርቲን ኦዲጋርድ 12 የግብ ተሳትፏል። ይህንን ያህል ተጎድቶም ጭምር ቡካዮ ሳካ ለአርሰናል ምን ያህል ምን ያህል ወሳኝ ተጫዋች እንደሆነ ለመረዳት እንችላለን። ይሄ ተጫዋች ነው የተመለሰው። በዚህ ተጫዋች መመለስ ነው የአርሰናል ደጋፊዎች ደስ እያላቸው ያለው። ደስ ቢላቸውም ደግሞ በጣም ተገቢ ስሜት ይመስለኛል። ሁለተኛው የአርቴታ ጋዜጣዊ መግለጫ ላይ ትኩረት የተሰጠው ጉዳይ ቀደም ባለው ፕሮግራማችንም ላይ ስናነሳ የነበረው የአዲሱ የአርሰናል የስፖርቲንግ ዳይሬክተርን ጉዳይ በተመለከተ ነው። አንድሪያ ቤራታን በተመለከተ አርቴታ በጣም ጥሩ ስሜት እንደሚሰማ ኦልሬዲ በጣም ጥሩ ተገንብቷል አርሰናል ቤት ውስጥ ነገር ግን በጣም ጥሩ የምንለውን ወረድ የተገነባውን የአርሰናልን ቡድን ወደ ቀጣዩ ምዕራፍ ማሸጋገር፣ ይበልጥ አሪፍ ማድረግ፣ ይበልጥ ውጤታማ እንዲሆን ማድረግ ላይ ግን ይሄ ሰው በደንብ በደንብ እያግዘናል የሚል አስተያየትን ሰጥቷል። ኢትስ ቢግ አዲሽን ነው ያለው በቃ ትልቅ ጭማሪ ነው። አርሰናል ማሳካት የሚፈልጋቸው፣ አርሰናል ማሸነፍ የሚፈልጋቸው ትልልቅ ዋንጫዎችን ለማሸነፍ እንዲችል በደንብ የሚያግዝ ሰው ነው። አንድሪያ ቤራታ ብሏል። እሱ ስለዚህ የዚህ ሰው አርሰናልን መቀላቀል ለአርቴታ ትልቅ ትልቅ ነገር ነው እና ትልልቅ የሚባሉ ዊኒንግ ሜጀር ትሮፊስ ትልልቅ የሚባሉ ዋንጫዎችን እንድናሸንፍ ይረዳናል ብሏል። እንግዲህ አንድሪያ ቤራታ ማለት ማን ነው? አንድሪያ ቤራታ ከዚህ በፊት የሰራባቸው ክለቦች ላይ የነበሩት ስኬቶች እንዴት ባለ መንገድ ይገለጻሉ እና ሌሎቹን ጉዳዮች ቀደም ባለው ፕሮግራማችን ላይ ስናነሳ ስለነበረ እዛ ላይ የበለጠ ትኩረት አናደርግም። እንግዲህ ጣሊያናዊው ሰው በአርቴታም ጭምር አርሰናል የቀረውን ነገር እንዲያሟላ ረድቶ አርሰናል ትልልቅ ዋንጫዎችን እንዲያሸንፍ ማገዝ የሚችል ትልቅ ባለሙያው ነው የተቀላቀለን፣ በዚህ በጣም ደስተኛ ነን የሚል አስተያየቱን ሰጥቷል። እነዚህን ጉዳዮች በአርሰናል በኩል እንያዝና የሌሎች ክለቦች ጉዳዮችን አንስተን ደግሞ ሌላ በሰሜን ለንደን ደርቢ ዙሪያ ዛሬ የተሰማውን አዲስ ነገርን እንነግራችኋለን። የሌላው ጉዳይ የሚሆነው ማንቸስተር ዩናይትድን በተመለከተ ነው። እንግዲህ ማንቸስተር ዩናይትድ ይህንን የውድድር ዓመት ጨርሶ በፕሪምየር ሊግ እንዴት ይጨርሳል የሚለውን አውቀን በዩሮፓ ሊግ ድል ባለድል ሆኖ ድል የሱ ሆኖ ወይም ዋንጫ ወስዶ ወደ ቻምፒዮንስ ሊግ የሚገባበትን ውጤት አስመዝግቦ ነው ወይ የሚጨርሰው የውድድር ዓመቱን የሚለውን ሁሉ ካወቀን በኋላ እንደኔ እንደኔ ለማንቸስተር ዩናይትድ ደጋፊዎች በጣም በጉጉት የሚጠበቀው ወይም የዩናይትድ ደጋፊዎች በጣም የሚናፍቁት የዝውውር መስኮቱ ሲከፈት በማንቸስተር ዩናይትድ ቤት ውስጥ የሚወሰኑት ውሳኔዎች እንዴት ያሉ ይሆናሉ የሚለውን ለማየት ለማወቅ፣ እነማን ይሰናበታሉ፣ እነማን ከቡድኑ ጋር ይቀጥላሉ፣ የትኞቹ አዳዲስ ተጫዋቾች ማንቸስተር ዩናይትድን ይቀላቀላሉ የሚለውን የማወቅ ጉጉት በጣም በጣም ትልቅ ይመስለኛል። ይሄ የጉጉት መጠን ላቅ ያለው ወይም በትልቅ ደረጃ የሚጠቀስበት ዋነኛው ምክንያት ማንቸስተር ዩናይትድ በክረምት የሚወስ ናቸው የማሰናበትና የመቁጠር ውሳኔዎች። እንግዲህ መቅጠር ሲባል የሚቀጥራቸው ተጫዋቾች ማንቸስተር ዩናይትድን ምን ያህል ሊያሻሽሉ ይችላሉ። ማሰናበት ሲባል በማንቸስተር ዩናይትድ ቤት ውስጥ አንዳንዶቹ ተጫዋቾች ከፍተኛ ደሞዝ የሚበሉ ግን የሚወስዱትን ክፍያ ያህል አገልግሎት የማይሰጡ ናቸው ተብሎ በሰር ጂም ራትክሊፍ ጭምር የተጠቀሱ ናቸው። ስለዚህ እንደነዚህ ያሉ ተጫዋቾችን አሰናብቶ የደሞዝ ስትራክቸሩ ላይ ከፍተኛ የሚባል ለውጥ አምጥቶ አዳዲስ ተጫዋቾች ደሞ ቀጥሮ ሞር ኢነርጃይዝድ የሆነ ቡድን ማንቸስተር ዩናይትድ ይዞ ለ2026/27 የውድድር ዓመት እንዲቀርብ የማንቸስተር ዩናይትድ ደጋፊዎች ይናፍቃሉ፣ ይመኛሉ፣ ያ ይሆናል ብለውም ይጓጓሉ። ስለዚህ ክረምት ትልቅ ቁም ነገር ይዞ መምጣት አለበት። ለማንቸስተር ዩናይትድ ደጋፊዎች ያ እንዲሆን በእጅጉ ስለሚናፍቁ ደጋፊዎቹ ማለት ነው። ከዚህ አንጻር የማንቸስተር ዩናይትድ እንቅስቃሴ ከወዲሁ የተጀመረ ይመስላል። አንዳንድ ተጫዋቾች ከክለቡ ጋር ተያይዞ ስማቸው ይነሳል። ስማቸው ከዩናይትድ ጋር ተያይዞ ከሚነሱ ተጫዋቾች መካከል እንግዲህ አንደኛው በሊቨርፑልም የሚፈለግ ሌሎች የአውሮፓ ትልልቅ ክለቦችም አይናቸውን አሳርፈውበታል የሚባለው የአዲሱ የማንቸስተር ሲቲ ተጫዋች የማርሙሽ አጣማሪ ሆኖ በአይንትራንክ ፍራንክፈርት ሲጫወት የምናውቀው ኢኪቴኬ የሚባለው ተጫዋች ማንቸስተር ዩናይትድን የሚቀላቀልበት እድል እጅግ እጅግ እጅግ በጣም የሰፋ መሆኑ ዛሬ ተገልጿል። ይሄ የማንቸስተር ዩናይትድና የሁጎ ኢኪቴኬ አብሮ ለሚቀጥለው የውድድር ዓመት የመሆኑ ውሳኔ በሁለቱም በኩል በጣም ከፍተኛ የሆነ ፍላጎት ያለበት ነው። በነገራችን ላይ ሁጎ ኢኪቴኬ የሚባለው ተጫዋች ከልጅነት ጀምሮ ማንቸስተር ዩናይትድን ሲወድ፣ ማንቸስተር ዩናይትድን ሲደግፍ የኖረ ነው እና ሁጎ ኪቴኬ ማንቸስተር ዩናይትድ የሚፈልገው ከሆነ በልጅነቱ ይወደው የነበረ እስካሁንም ድረስ ይደግፈዋል ለሚባለው ለማንቸስተር ዩናይትድ መጫወት የሚችልበት እድል ከተፈጠረ ፍላጎት ካለ ማንቸስተር ዩናይትድ ጋር ራሱን የመቅጠር ሊያባክነው አይፈልግም ነው የተባለው። ስለዚህ ክረምት ላይ ከማንቸስተር ዩናይትድ በኩል ይህንን ተጫዋች የመቅጠር ይህንን ተጫዋች የማዘዋወር ፍላጎት ያለ መሆኑ ብቻ ለሁጎ ኢኪቴኬ በጣም በጣም በጣም በቂ ነው፣ ምናልባትም ከበቂ በላይ ነው ተብሏል። ይሄ ከተነሳ ደግሞ ሁለተኛው ፋክተር የሚሆነው ለዚህ ተጫዋች ዝውውር አይንትራንክ ፍራንክፈርት የሚጠይቀው የዝውውር ሂሳብ ደግሞ ማንቸስተር ዩናይትድ ለመሸፈን ያስቸግረዋል የሚባል አይደለም። የመጀመሪያው ባለፈውም ስናነሳ እንደነበረው ማርሙሽ ከወጣ በኋላ ያልቀዘቀዘ ጉብዝና ለሁጎ ኪቴኬ አሁንም እሱ ከወጣ በኋላ የአይንትራንክ ፍራንክፈርትን ጎል ማስቆጠር የአይንትራንክ ፍራንክፈርትን አጥቅቶ የመጫወት በማጥቃት ሂደት ላይ ጎል ማስቆጠር ጎል እያስቆጠሩ ውጤታማ በመሆን ረገድ የቀዘቀዘ ማንነት የለውም። ራሱን ችሎ የቆመ በራሱ ሙሉነቱን ያሳየ ምናልባትም የማርሙሽ ማንቸስተር ሲቲን መቀላቀል ከጠቀማቸው ሰዎች መካከል አንደኛ እሱ ነው እስኪባል ድረስ ለምን ራሱን ይበልጥ እንዲያሳይ ራሱን ይበልጥ እንዲገልጥ። በጣም ብዙ ሰዎች ያለ ማርሙሽ ሊደበዝዝ ይችላል፣ ያለ ማርሙሽ አቅሙ ቀንሶ ሊታይ ይችላል ሲሉት የነበረውን ፈረንሳዊ ሁጎ ኢኪቴኬን ሲቀዘቅዝ አላየ ነው። ይበልጥ ሙሉነቱን አሳየ። ብቻውን መቆም እንደሚችል አረጋገጠ። ስለዚህ ይህንን ፈረንሳዊ ማንቸስተር ዩናይትድ እስከ 60 እስከ 50 ሚሊዮን ድረስ አውጥቶ የራሱ ሊያደርገው ይችላል። አይንትራንክ ፍራንክፈርት በዛ አካባቢ የሚፈጸምለት ክፍያ እንደ በቂ ሊቆጥረው ይችላል ነው። ግን ሊቨርፑል ይህንን ተጫዋች የሚፈልገው ቢሆንም ግን ከስፔን ላሊጋ ትልልቅ የሚባሉ ክለቦች አይናቸውን ያሳረፉበት ቢሆንም ልጁ በልጅነት የማንቸስተር ዩናይትድ ወዳጅ፣ አድናቂ፣ ደጋፊ ስለነበረ የለሚወደው ለማንቸስተር ዩናይትድ መጫወትን ቀዳሚ ምርጫው ሊያደርግ ይችላል ተብሏል። ይሄ ማንቸስተር ዩናይትድን በተመለከተ ዛሬ ከተሰሙ ትልልቅ ዝውውር ነክ ጉዳዮች መካከል አንደኛው ነው። ሊቨርፑልን በተመለከተ የሊቨርፑል ራይት ባክ ወይም የቀኝ መስመር ተከላካይ የሆነው ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ ሊያደርገው የሚችለው ጉዞ የሚሰናከልበት እድል የለም ተብሏል። ወደኋላ አይመለስም። ይህንን የሚናገረው እንግዲህ የሪያል ማድሪድንም ሆነ የሌሎች ክለቦችን ጉዳይ የራሱ የሊቨርፑልንም ጉዳይ በቅርብ የሚከታተለው በተለይ ከተጫዋቾች ዝውውር ጋር በተያዘ ኤክስፐርት ነው የሚባለው ኒኮሎ ሺራ የሚባል ሰው ነው። ይህንን ነገር በኤክስ ወይም በቀድሞ ትዊተር ላይ ይፋ ያደረገው በቃ ይ ደንዲል ያለቀ ጉዳይ ነው፣ ያከተመ ጉዳይ ነው። ይሄ ተጫዋች ሪያል ማድሪድን ይቀላቀላል። ምናልባትም ፊፋ በሚያዘጋጀው የዓለም ክለቦች ዋንጫ ላይ የካርሎ አንቸሎቲን ሪያል ማድሪድ ወክሎ ሊጫወት የሚችልበት እድልም ሊኖር ይችላል ብሎ ነው እንግዲህ ኒኮሎ ሺራ እየተናገረው። የሊቨርፑል ደጋፊዎች ይህንን ዜና በበጎ እንደማይወስዱት ምንም ጥርጥር የለውም። መጀመሪያም የልጁ ሪያል ማድሪድን የመቀላቀል ጉዳይ ሲነገር ተቆጥተዋል፣ አዝነዋል፣ ቅር ብሏቸዋል። ነገሩ እየከረረ እየከረረ ሲሄድ ወይም ደግሞ አይቀሬነቱ እየተረጋገጠ እየተረጋገጠ ሲመጣ የተወሰኑ የሊቨርፑል ደጋፊዎች የተጫዋቹን ማሊያ አቃጥለዋል፣ ቁጣቸውን ገልጸዋል፣ ቅሬታቸውን እንዲታወቅ አድርገዋል። የቀድሞ የሊቨርፑል ሰዎችም ቢሆኑ ሊቨርፑልን ለቆ ሪያል ማድሪድን መቀላቀሉን በተመለከተ የራሳቸውን አስተያየት ሰጥተዋል። ግን ልጁን የሚወቅስ ነው አብዛኛው አስተያየታቸው ሪያል ማድሪድን መቀላቀል አንድ ነገር ሆኖ ግን ሊቨርፑል ከሪያል ማድሪድ ያነሰ ታላቅነት የለውም። በሌላ በኩል ደግሞ ምርጫው እንግዲህ የእሱ ነው። ስቴቨን ጄራርድን መሆን እና ሁልጊዜም በሊቨርፑል ደጋፊዎች ልብ ውስጥ ትልቅ ቦታን ይዞ መዝለቅ ወይም ደግሞ ስቲቭ ማክማናመንን ሆኖ ታላቅነቱን እንዲረሳ ማድረግ እንደ ታላቅ እንዳይ ታይ ማድረግ ይሄ የእሱ ምርጫና የእሱ ፋንታ ነው የሚል አስተያየትን ሲሰጡ ነበር እንደነ ዥሚ ካራገር አይነት ሰዎች። አሁን እንደነ ኒኮሎ ሺራ አይነት ሰዎች የሚነግሩን ሶልሞ ስዳን በቃ አልቋል የሪያል ማድሪድ እና የትሬንት አሌክሳንደር አርኖልድ ጉዳይ የሚጠብቀው የውድድር ዓመቱ አብቅቶ በትክክል በሊቨርፑል እና በትሬንት አሌክሳንደር አርኖልድ መካከል የተፈረመው ኮንትራት እስኪያበቃ ብቻ ነው። ያኔ ወዲያው ሪያል ማድሪድ ተጫዋቹን የራሱ ያደርጋል፣ አዲስ ኮንትራት ይሰጠዋል፣ ለሪያል ማድሪድ እየተጫወተው የተወሰኑ ዓመታትን በሳንቲያጎ ቤርናባው ይዘልቃል። ምናልባትም በዓለም የክለቦች ዋንጫ ላይ የሚሳተፈው ሪያል ማድሪድ ልጁን ወዲያው በዛ ውድድር ላይ ይጠቀም በታል ተብሎ ነው የሚጠበቀው። ባለፈው እንደነገር ናቸው አዳዲስ ተጫዋቾችን የሚያስፈርሙ የዓለም ዋንጫ ተሳታፊ ክለቦች እስከ ጁን ቴን ድረስ አዳዲሶቹን ተጫዋቾቻቸውን ለዓለም ዋንጫ ለመጠቀም ማስመዝገብ እንዲችሉ ፊፋ ፈቅዷል። በዚህ አግባብ ሪያል ማድሪድም ይህንን ትሬንት አሌክሳንደር አርኖልድን የማስመዝገብ ስራ ይሰራል ተብሎ ነው የሚጠበቀው። አርሰናል አርሰናልን በተመለከተ እንግዲህ አዲስ ስፖርቲንግ ዳይሬክተር ተቀጥረዋል። አዲሱ ስፖርቲንግ ዳይሬክተር መቀጠራቸውን ራሱ አርሰናል አረጋግጧል። ሰውየውን በተመለከተ አርቴታ የሚሰማውን ስሜት ቀደም ሲል ነግራናችኋል። አሁን እኚህ ሰው እንግዲህ የበለጠ ትኩረት ያደርጋሉ የምንላቸው ጉዳዮችም በቀደመው ፕሮግራማችን ላይ ስናነሳ ወይም ደግሞ ስንነግራችሁ ነበረ ታዲያ ሰውየው ከአርሰናል የፊት መስመር ተጫዋቾች ፍላጎት ጋር በተያዘ ምንም አይነት ብዥታ የለባቸውም፣ የጠራ መረጃ አላቸው። አርሰናል አጥቂ እንደሚያስፈልገው በደንብ አድርገው ያምናሉ። ትልቁ ጥያቄ የሚሆነው ለአርሰናል እጩ ከሆኑት ወይም አርሰናል እንዲገዛቸው ከሚታሰቡ አጥቂ ተጫዋቾች መካከል የትኛውን ይበልጥ ይመርጣሉ ሲባል የወጣው ትልቁ መረጃ የቪክቶር ጎኮረሽ አድናቂ መሆናቸው ነው። እንግዲህ ቪክቶር ጊዮኬሬሽ አርሰናልን እንዲቀላቀል እውነት እውነት አንድሪያ ቤራታ የሚፈልጉ ከሆነ ከስፖርቲንግ ሊዝበን ጋር በሚገባ መነጋገር፣ አዲሱ የአርሰናል ተጫዋች ቪክቶር ጎኮሬሽ እንዲሆን ማሳምን። በተለይ ከአሌክሳንደር አይዛኪ ይልቅ ጎኮሬሽ ለአርሰናል የበለጠ ይስማማል ብለው ሰውየው ያምናሉ። ጎኮሬሽ ጋር ያለው አቅም አርሰናልን የበለጠ የበለጠ ያግዛል፣ ይረዳል። ጥሩ ጎል የማስቆጠር አቅም አለው። በቃ ሰውየው ብቻ ጎኮሬሽን የበለጠ ይወዱታል። ሌላው እንደ ትልቅ ፋክተር የሚወሰደው ነገር የፖሲቢሊቲ ጉዳይ ነው፣ የመሆን ያለመሆን፣ የጎኮሬሽን ማስፈረም የመሳካት እድልና አሌክሳንድር አይዛክን ማስፈረም ያለውን የመሳካት እድል እንመዝነው እንለካውና እንስፈረው ብንል የዛኛው ትንሽ ጠበብ ይላል እድሉ ነው የአሌክሳንድር አይዛክ ምክንያቱም፣ አንደኛ አሌክሳንድር አይዛክ ራሱ ከኒውካስል ዩናይትድ መውጣት ይፈልጋል። ሁለተኛ ኒውካስል ዩናይትድ ይህንን ልጅ እውነት አሁን ቀሪ ሶስት ዓመት ኮንትራት እያለው ለሚቀጥለው የውድድር ዓመት አሳልፎ መሸጥ ይፈልጋሉ። ስለዚህ የዚህ ተጫዋችን የማግኘት እድል፣ አይዛክን የማግኘት እድል ሌስ ፖስብል ወይም የመቻል እድሉ በጣም አነስተኛ ነው። በአንጻሩ ጎኮሬሽ ግን ከስፖርቲንግ ሊዝበን መውጣት ይፈልጋል። ስፖርቲንግ ሊዝበን ደግሞ ለተጫዋቹ ተስማሚ የሆነ የዝውውር ሂሳብ እስከቀረበላቸው ድረስ ተጫዋቹን አሳልፈው መስጠትም ይፈልጋሉ። ስለዚህ ጎኮሬሽ አርሰናልን እንዲቀላቀል ሰውየው ስለሚፈልጉ ብቻ ሳይሆን የመገኘት እድሉም ከአሌክሳንድር አይዛክ ይልቅ የበለጠ የጨመረ ነው። ሶስተኛው ፋክተር የሚሆነው ምንድነው? አሌክሳንድር አይዛክ አይገኝም ወይም የመገኘት እድሉ አነስተኛ ነው ብንልም፣ ኦኬ ይገኝ እንበል። ቢገኝ በምን ያህል ገንዘብ ይገኛል ነው ኒውካስል እንደው ለመሸጥ ከተገደደ ከ120 ሚሊዮን ፓውንድ በታች አይሸጠውም ነው። አንድን ተጫዋች በ120 ሚሊዮን ፓውንድ ከሚገዛ አርሰናል በሰውየው አስተሳሰብ ተብሎ የተገለጸው ነገር ነው። ጎኮሬሽን ከዛ በግማሽ በሆነ ገንዘብ መግዛትና አርሰናል የፊት መስመር ተጫዋች የማስፈረም ጥያቄውን እንዲመልስ ማድረግ ይቻላል። በአሌክሳንድራ ይዛክና በጎኮሬሽ መካከል ይህንን ያህል ሰፊ የሚባል ልዩነት ሳይኖር ሰፊ የሆነ የዝውውር ሂሳብ ክፍያ ልዩነት ውስጥ ልንገባ የምንችልበት ምንም ምክንያት የለም ነው። ስለዚህ ሰውየው ይበልጥ እሱ አድናቂ በሆናቸው የመገኘት እድሉ ከፍ ያለ መሆኑ የዝውውር ሂሳቡ በእጅጉ ከና ሰንራይዝ ከአንጻር ሲታይ ያነሰ ነው ስለተባለ ነው ይህንን ተጫዋች አርሰናል ሊያስፈርመው ይችላል ወይም ይሄ ተጫዋች አርሰናል የመሆን እድሉ በጣም ሰፊ ነው ብለን የምንገልጸው። የመጨረሻ ወሬያችን የሰሜን ለንደን ደርቢ በታሪክ ለመጀመሪያ ጊዜ ከዩናይትድ ኪንግደም ውጪ፣ ከእንግሊዝ ውጪ ሊደረግ ስምምነት ላይ ተደርሷል። ይህም ዛሬ ይፋ ሆኗል። እንግዲህ በዩናይትድ ኪንግደም በጣም ትልቅ ከሚባሉ ጨዋታዎች አንደኛው የሰሜን ለንደን ደርቢ ነው፣ በቶተናም እና በአርሰናል መካከል የሚደረገው ጨዋታ። ታዲያ ሁለቱ ክለቦች ዛሬ ይፋ እንዳደረጉት ከሆነ ሆንግ ኮንግ ላይ ሐምሌ ላይ ጨዋታቸውን ሊያደርጉ የመጀመሪያው የሰሜን ለንደን ደርቢ ጨዋታ ከእንግሊዝ ውጭ ወይም ከዩናይትድ ኪንግደም ውጭ ለመጀመሪያ ጊዜ የሚደረገው ሐምሌ 3 2025 በሆንግ ኮንግ ነው የሚሆነው። እንግዲህ አዲስ እንደ አዲስ በተገነባው ሆንግ ኮንግ ውስጥ የሚገኝ የካይታክ ስቴዲየም ይባላል። እዛ ካይታክ ስቴዲየም ውስጥ ነው የሰሜን ለንደን ደርቢ ጨዋታ ለመጀመሪያ ጊዜ ከዩናይትድ ኪንግደም ውጭ የሚደረገው። አርሰናልም ከአስራ ሦስት ዓመታት በኋላ ለመጀመሪያ ጊዜ እንደገና ወደ ሆንግ ኮንግ ጉዞ ያደርጋል እና እዛ አካባቢ የምትገኙ ደጋፊዎቻችን ብሎ ዛሬ መግለጫ አውጥተዋል። እንዴት እንደናፈቃቸውን ድጋሚ ልናያችሁ ስለሆንን እንዴት እንደተደሰትን ብታዩ ብለው አርሰናሎች መግለጫ አውጥተዋል። 13 ዓመት ረጅም ነው። ስለዚህ ተዘጋጁና ጠብቁ፣ ልንመጣ ነው። ዳግም ልናገኛችሁ ስለሆነ በጣም ተደስተናል የሚል አስተያየትን ሰጥተዋል። በቶተናም በኩል ተመሳሳይ የሆነ የደስተኝነት መግለጫ ነው የተነገረው። እንግዲህ ከአርሰናል ጋር የምናደርገው የሰሜን ለንደን ደርቢ ጨዋታ በካይታክ ስቴዲየም ሆንኮንግ ውስጥ ሊደረግ መሆኑ እጅግ በጣም የሚያስደስት እዛ አካባቢ ላሉ ደጋፊዎች እዛ አካባቢ ላሉ የእግር ኳስ ወዳጆች ትልቅ ትልቅ እድል ነው ቢባልም እድሉ ግን ለእኛም ጭምር ነው የሚል አስተያየትን ሰጥተዋል። ስለዚህ ለሁለቱም ቡድኖች በጣም ወሳኝ ነው፣ ጥሩ ገንዘብ የሚሰሩበታል። በነገራችን ላይ ለተጫዋቾቹ ማሪፍ ኤክስፒሪየንስ ነው። እዛ አካባቢ ላሉ የአርሰናል የቶተናም ደጋፊዎችም መልካም እድልን የሚፈጥር ነው ተብለዋል። ስለዚህ የመጀመሪያው የሰሜን ለንደን ደርቢ ጨዋታ ከዩናይትድ ኪንግደም ውጭ የሚደረገው በሆንኮንግ ካይታክ ስቴዲየም ውስጥ ይሆናል። በነገራችን ላይ ከዛ ቀጥሎ በሊቨርፑል እና በኤሲ ሚላን መካከል እዛው ካይታክ ስቴዲየም ውስጥ ጨዋታ ይደረጋል። እሱ ደግሞ ለጁላይ 26 ቀጠሮ የተያዘበት ጉዳይ ነው ለማለት ነው። ለማንኛውም የተለያዩ ክለቦችን የተለያዩ ተጫዋቾችን በተመለከተ አዳዲሶቹ እና ዋና ዋና የሚባሉት መረጃዎች እስካሁን የነገርናችሁ ናቸው። ደግሞ ሌሎች አዳዲስ ነገሮችን ይዘን ዳግም እናንተን ለማግኘት እንመጣለን። በያላችሁበት እጅግ ደስ የሚያሰኝለትን ማሳለፋችሁን ቀጥሉ። ሸገር ስፖርት ዊዝ አበበ ግደየ ዩቲዩብ ቻ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን አጋሩት። እንብዛ ደስ ይበለን። ለእስካሁን ትብብር እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።